በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት 19 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ጥቅምት 19 በዚች ቀን በከሃዲው ዲዮቅጣኖስ ዘመን ቅዱስ በርትለሞስ እና ሚስቱ በሰማዕትነት አረፉ። እሊህ ቅዱሳንም የግብፅ ምዕራብ ከሆነ ፍዩም ከሚባል ሀገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፈርላቸው በዚያም ጨምሩባቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ ያደረጉባቸው፣ በዚህ ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማይታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ስለ ጳውሎስ ሳምሳቴ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይሄ ጳውሎስም ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት አካላዊ ቃልን አካል እንደሌለ የክርስቶስም ጥንት መገኛ ከማርያም እንደሆነ እርሱም ዓለምን ያዳነበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላዩ ወርዶ በእግዚአብሔር ፍቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህ ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድሪያ አባ ዲዮናስ፣ የሮሜ አባ ዲዮናስዮስ እሊህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድሪያ ሊቀ ጳጳሳት አባ ዲዮርስናያስም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱ ከሦስቱ አካላት አንዱ ወልድ ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋና ነፍስን ነሥቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደ እኛ ፍጹም ሰው ሆኗል። ከተዋሕዶም በኋላ ያለመለየትና ያለመቀላቀል ሁለቱ ባሕርያት አንድ ሆነዋል። ከብሉይና ከአዲስ መጽሐፍት ምስክሮችን ጠቅሶ እያስረዳ ጽፎ ይችንም መልእክት ከሁለት ምሁራን ቀሳውስት ጋር ላከላ። በዚያንም ጊዜ አስራ ሶስቱ ኤጲስቆጶሳትና እልህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊ ሰምሳትን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለው የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደምኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህ በኋላ በእርሱ ትምህርት የሚያምኑትን ሁሉ አወግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ስርዓትን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ከሴተት የጠብቀን በረከታቸው ወቅት የድረሰን ለዘላለም ለይም ሀገር በዚህ ቀን የጸይልም ሀገር የከበረ አባት ዮሐንስ አረፈ። የዚህ ቅዱስ ወላጆቹ ከሀገሩ ታላላቆች ወገኖች ናቸው። የአባቱ ስም አብርሃም፣ የእናቱን ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እልህ መነኮሳትም አብርሃምን ልጅ የለህምን? አሉት እርሱም እንባውን እያፈሰሰ አባቶች ልጅ የለኝም፣ አሁንማ እኔ ያረጀሁ የሚስቴም የልጅነቷ ውራት አለፈ ብሎ መለሰላቸው። እልህ መነኮሳትም ስለ እርሳቸው ጸለውላቸው፣ ባረኳቸውም ጎዳናቸውን ተጓዙ። ከጥቂት ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅን ወለደች። ስሙንም ዮሐንስ ብሎ ሰየሙት። በእርሱም ደስ አሏቸው። የቤተ ክርስቲያንን ትምህርት እያስተማሩ አሳደጉት። አስራ ሰባት ዓመትም በሆነ ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባቴን እንፈራለንና እኛ አንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግምሎቻቸው ጋር መጡ። ያሻገሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወዳሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነው እግዚአብሔር ያሳየኝ የነግዳችሁ ዘንድ ልጆች ኑ አሏቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ወደ ዓለም ተመልሶ ይባክናል። የሦስተኛው ግን ዜናው በዓለሙ ሁሉ ይሰማል አላቸው። ከዚህ በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትነርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንድ ወረደህ ወደ ዓለም ተመልሶ ምስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስ ብቻውን ቀረ፣ ፈጽሞ አዘነ። በልቡ እንዲህ አለ። የጓደኞችን ወሬ ጠይቅ ዘንድ ከገዳም ወጥቼ ሊወርድ። ይህንንም ብሎ ከገዳሙ ወጥቶ ሲወርድ የጸይልም ኦረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ እያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚያ በረሃ ውስጥ ፈጣሪ ውሃን ቢያመጣላችሁ ትለቁኛላችሁን አላቸው። አሁን አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወመንፈስ ቅዱስ ብለው በምድር ላይ አማተበ፣ ውሃውን ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱ እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብሎ ወደ አገራቸው ወደ ጸይልም አደረሱት። በዚያንም ወራት በጸይልም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ምስቱም ከአንድ ቤት ከአንዲት ልጇ ጋር ብቻዋን ቀረች። የጌታውም ምስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በድህና አወጣው የጸይልም ሰዎችም ይህን ድንቅ ታምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ ከዚያም ተነስቶ ወደ ሌላ ሀገር ሄደ የሀገር ሰዎችም ዛፎችን ሲያመልኩ አግኝቷቸው እርሱ ከክህደታቸው እንዲመለሱ አስተማራቸው ባልሰሙትም ጊዜ ሚሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ ሚሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣቸዋለሁ አለ። ወዲያውኑ በአንዲት ምት አስር ሺህ ዛፎች ወደቁ። የአገሩ ሰዎችም ይህን ድንቅ ታምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸው። እነርሱ በእርሱ ላይ ተቆጥተው ከእሳት ጨመሩት፣ እርሱም በደህና ወጣ። ሦስት ጊዜም ጨመሩት፣ በደህና ወጣ። ውሃቸውንም ደም አደረገባቸው፣ የሚጠጡትም አጥተው በተጨነቁ ጊዜ ክብር ግባውና በጌታችን ኢየሱስ ሁሉም አመኑ። አራት መቶ ሺህ ሰዎች በእጁ ተጠመቁ። ቤተ ክርስቲያንም ሠራላቸው፣ አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። በዚህች ቀን ዳግመኛ እንደ በግ ልታረዱ ለመጥራን ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሐነ ክርስቶስ መታሰቢያው ነው። ልህም የመጥራ ጻድቃን እስከ ዛሬ ቆዳቸው፣ ስጋቸው አልተለየም፣ መግነዛቸውም አላረጀም። በረከታቸውም ከእኛ ጋር ትኑር ከዘላለሙ አመን። ጥቅምት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ይምርሐነ ክርስቶስ ጻድቅ ንጉሥ ኢትዮጵያ፣ ቅዱስ ዮሐንስ ዘጸይልም፣ አባ ስምዖን ገዳማዊ፣ ቅዱሳን በርተሎሜዎስና ሚስቱ ሰማዕታት፣ አበው ኤጲስቆጶሳት ሳምሳትን ያወገዙበት፣ ጻድቃን እንደ መጥራ። ቅዱስ በዓላት፦ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ እስደሮ ሰማዕት፣ አቡነ አብየ እግዚ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃን አለም አቤቱ በኃይሌ ንጉሥ ደስ ይሏል፣ በማዳንም እጅግ ሐሰትን ያደርጋል። የልቡን ፍቃድ ሰጠኸው፣ የከንፈሩንም ልመና አልከለከለኸው። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖረ። ሕይወትን ለመነ ሰጠኸው፣ ለረጅም ዘመን ለዘላለሙ። ለማዳኔ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመረህለት። መዝሙር መዝሙር 20 ቁጥር 1 እስከ 5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 ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ ያተረጎመውን ቃለ ንባብን በእርጋታ መንፈስ እና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስዋት ለእግዚአብሔር ወለ ውላደቱ ድንግል ወለ መስቀለው ክቡር አሜን። ይቆየን።